ይህ የግብርና ቢዝነስ ቲቪ ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። የግብርና ቢዝነስ ቲቪ መዝዋያ ቻናል ቀደም ሲል በተለያዩ ቪዲዮዎች አስተማሪ የሆኑ ነገሮችን ወደ ሕዝብ ማጋራቴ ይታወሳል። ከዚህም መካከል በአብዛኛው በተለይ በንብ እርባታ ስራው ላይ በተለያየ ጊዜ ያከናወንኳቸው ወይም የሰራኋቸውን በተለያየ በመንግስትም በመንግስታዊ ባልሆነ ድርጅት ውስጥ ሆኜ ከሰራኋቸው ስራዎች መካከል ለእናንተ ወይም ለማህበረሰቡ ያስተምራሉ ብዬ ያሰብኳቸውን ከብዙ በጥቂቱ ለማጋራት ሞክሬያለሁ። እንግዲህ ግብርና ሰፊና ብዙ ከመሆኑ የተነሳ ንብ እርባታ ከዛ ውስጥ አንዷ ትንሿ ስራ ነች። ነገር ግን በንብ እርባታ ውስጥ ደግሞ በጣም ብዙ ስራዎች አሉ። ሌሎችም የግብርና ስራዎች ቀደም ሲል እንዳልኩት እንደየ አግሮ ኢኮሎጂው ወይም እንደየ ቦታው የአየር ጸባይ፣ እንደምንኖርበት አካባቢ ሁሉ የምንሰራውም ቢዝነስ ወይም የግብርና ቢዝነስ ሊለያይ ይችላል። በቆላ ወይና ደጋ፣ ደጋ፣ ውርጭ፣ እንዲሁም በሌሎችም እንደ በረሃማ አካባቢዎች ላይ የሚሰሩ ቢዝነሶች ራሳቸውን የቻለ የአሰራር መመሪያ አላቸው። ግብርና በቦታና በአካባቢ ወይም በአየር ጸባይ የሚወሰን የአንድ ሴክተር ነው። ስለሆነም እንደየ አካባቢውና እንደየ አየር ጸባዩ ቢዝነሳችንን ሼፕ በማድረግ ማዘጋጀት ይኖርብናል ማለት ነው። ይህን ካልኩኝ ቀጣይ ላይ ምናልባት ቀደም ሲል በነበረው ቪዲዮያችን ቃል ከገባሁት መሰረት አንደኛውና ዋነኛው ምንድን ነው የቢዝነስ ፕሮፖዛል ወይም ደግሞ የአዋጭነት ጥናት ዝግጅት ያስፈልጋል። ስለዚህ እዛ ላይ አንዳንድ ጠቀሜታዎችን አጋራለሁ ብዬ ነበር። ስለሆነም በዛሬው ዕለት ስለ ቢዝነስ ፕሮፖዛል ጠቀሜታ አሰራሩን በቀጣይ የምንመጣበት ነው የሚሆነው። ምክንያቱም ስፔሻል የሚሰራ ስለሆነ አሁን ግን ጥቅል ጠቀሜታው ላይ ያተኮረ ገለጻ ነው የምሰጠው ማለት ነው። ስለሆነም የቢዝነስ ፕሮፖዛል ወይም የአዋጭነት ጥናት ለሁሉም የስራ አይነት ብናዘጋጅ የሚከፋ አይደለም አይደለም። ተደራጅተን ወይም ደግሞ በቡድን ሆነን በግላችንም ቢሆን የምንሰራውን ስራ መለሰኛ የአዋጪነት ጥናት ወይም ቢዝነስ ፕሮፖዛል ብንሰራ ብዙ ጠቀሜታ የምናገኝበት ነው የሚሆነው በዚሁም የተነሳ እንግዲህ በተለይ እንደየ ቢዝነሱ አይነት እንደየ አግሮ ኢኮሎጂው ሁኔታ ወይም እንደየአየር ጸባዩ እንደየ መሬት አቀማመጡ ልንሰራው እንዳሰብ ነው የስራ አይነት መሰረት አድርገን የቢዝነስ አዋጭነት ጥናት ወይም ቢዝነስ ፕሮፖዛል ማዘጋጀት ይጠበቅብናል ማለት ነው ይሄ እንግዲህ ዘመናዊ የቢዝነስ አሰራር ዘዴ ነው በደመነብስ የሚሰራ ቢዝነስ የቱ ጋር እንደሚወድቅ የቱ ጋር ትርፍ እንደሚኖረው የቱ ጋር ደግሞ ምናልባትም ችግር ውስጥ እንደሚገባ ማመላከት አይቻልም ነገር ግን ይሄ የቢዝነስ አዋጭነት ወይም ቢዝነስ ጥናት ወይም ቢዝነስ ፕሮፖዛል የሚጠቅመው ምንድን ነው? ቀድመን የያዝነውን ወይም ልንሰራ ያሰብነውን ስራ ከየት ጀምረን የት እንደምንደርስ እንዲሁም ደግሞ ስራው አዋጭ ነው አይደለም የሚለውን በወረቀት ላይ ሀሳባዊ ወይም ምዕናባዊ የነበረውን አሳሰባችንን ወደ ወረቀት ላይ አምጥተን በወረቀት ላይ ፕላን የምናደርገው ነው ማለት ነው። ስለዚህ ቀድመን የምንዘጋጅበት ቢዝነስ ፕሮፖዛሉን ካዘጋጀን በኋላ የቱ ጋር ምን ሊገጥመን ይችላል የሚለውን አትሊስት እንደ ሮድማፕ በመሆን ያገለግለናል ማለት ነው። ስለዚህ መነሻና መድራሻችንን ለማወቅ ይረዳናል ማለት ነው። በሁለተኛው ደግሞ ለምሳሌ የምንሰራውን ስራ የምንሰራውን ስራ አካባቢው ላይ ስንት ሰው እንደሚሰራው ለማወቅ ያስችለናል። ሁኔታው አዋጪ ነው አይደለም? ገበያ ላይ ተፈላጊ ነው አይደለም? ምርቱ ጥሬ እቃ አለው የለውም? ጥሬ እቃ ሲባል እንግዲህ ቀደም ባለው ቪዲዮ እንዳጋራሁት ሰስቴኔብሊቲ መሰረት ያደረገ መሆን መቻል አለበት። አንድ ምርት ወይም አንድ ቢዝነስ ጀመር ማለት ጥሬ እቃ ያስፈልገዋል። ያን ጥሬ እቃ ከየት ነው የማገኘው? እንግዲህ የግብርና ምርቶች በባህሪያቸው በባህሪያቸው ከፍተኛ የሆነ የትራንስፖርት ኮስት አላቸው። ምክንያቱም ደግሞ ምንድን ነው አንዱና ዋነ በልኪነስ ወይም ደግሞ ብዛት አላቸው ማለት ለምሳሌ መኖ ከሆነ የምናመርተው ለመኖ ምርት ወይም መኖ የምናቀነባብር ከሆነ ለመኖ ምርቱ የሚሆነው ገለባ፣ ሌሎች ሌሎች፣ ጭድ ኤልፋንት ግራስ ሊሆን ይችላል። ሌሎች ሌሎች በጣም ትልልቅ የሆኑ ክብደት ባይኖራቸው እንኳን ባዮማሳቸው ትልልቅ ሆኖ ኦልሬዲ በትራንስፖርት በምናደርግ ጊዜ ትልቅ ኮስ ቦታ ይዛሉ። ስለዚህ ከአንድ ቦታ ወደ አንድ ቦታ በምንወስ ሰዓት ለትንሽ ክብደት ላለው ነገር ብዙ ዋጋ እንከፍላለን። ሌላው ግብርና በባህሪው ፐሬሽብል የሆኑ ፕሮዳክቶች ሊኖሩበት ይችላሉ። ማለት የሚሆኑ ነገሮችን የምንሰራ ከሆነ ሩቅ ከሆነ እኛ ጋር እስከሚደርስ ድረስ ያ ነገር ሊበላሽ ይችላል፣ ያ ምርት ሊበላሽ ይችላል። ስለዚህ በአቅራቢያው ከሆነ ግን ለብልሽት ወይም ብልሽት ለሚመጣውን ኪሳራ ሊቀንስልን ስለሚችል የጥሬ ዕቃ አቅርቦቱ ምን ይመስላል? የገበያ አዋጭነቱ ምን ይመስላል? ተፈላጊነቱ የአቅርቦትና ፍላጎት ክፍተቱ ምን ይመስላል? ስለዚህ ይህን ሁሉ እንዲያመላክተን ወይም ሊያመላክተን ይችላል ማለት ነው። ሌላው ምንድን ነው? በዘርፉ ያሉ ተፎካካሪዎች እንደ አዲስ ግብ ማንኛውም ቢዝነስ ማንኛውም ቢዝነስ የግብርና ቢዝነስ ብቻ ሳይሆንም ለአዲስ ጀማሪ ብዙ ነገሮቹ አዲስ ነው የሚሆኑት። ምክንያቱም እንደ አዲስ ግብ ቀድመው ገበያ ላይ ያሉ ወይንም ቀድመው ደንበኛ ያላቸው ቀድመው ገበያውን ትውቅ ያደረጉ ቀድመው ጥሬ ዕቃ የት እንዳለ የት እንደሚሸጥ እንዴት እንደሚሸጥ በስንት እንደሚሸጥ ገበያው ላይ ኦረዲ የነበሩ ሰዎች ስላሉ ከነሱ ጋር ነው የምንወዳደረው ወይም የምንፎካከረው። ስለዚህ እነዛ ሰዎች ምን አክል ነው የገበያ ስፋታቸው ህብረተሰቡ ምን አክል አድሬስ አድርገዋል የሚለውንም በተወሰነ መልኩ ሂንት ይሰጠናል ማለት ነው ሂንት ይሰጠናል ማለት ነው። ሌላው በምርት ገበያው ዙሪያ ያሉ ፍላጎትና አቅርቦት ምን ይመስላል? ህብረተሰቡ ያን ምርት ይፈልገዋል? በብዛት ይጠቀምበታል? እነዚህም ማጥናት ያስፈልጋል ማለት ነው። ሌላው በስራው ዙሪያ የገጠሙ ተግዳሮቶች ምንድን ናቸው? ለምሳሌ ሊገጥሙ የሚችሉ ተግዳሮቶች ተግዳሮቶች እዛ ላይ ልናገኘው የምንችለው እንግዲህ እስዎት አናሊሲስ የሚባል አለ ወይም ደግሞ ቀድሞ የሚሰሩ ትንበያዎች አሉ ቅድመ ትንበያ ለምሳሌ ይህን ስንሰራ ምንድን ነው እንደ ጥንካሬ እንደ ጥሩ ነገር ልንወስደው የምንችለው ነገር፣ ገበያ ላይ ጥሬ እቃው በብዛት ካለ በቀላሉ ብዙ ሰው ቦታው ላይ ያልተሰማራ፣ ከፍተኛ የሆነ ፍላጎት ያለበት ከሆነ እነዚህን ሁሉ እንተነተናለን ማለት ነው። ሌላው እድሉ ምንድን ነው ያለው? ይዞ የሚመጣው እድል ምንድን ነው ያለው? ስለዚህ ስጋታችን ምንድን ነው? በዚህ ቦታ ደግሞ ድክመቱስ ምን ሊሆን ይችላል? ይሄን ልክ በተቃራኒ ጎኑ ደግሞ ምን ያሳየናል ማለት ነው። የዚህን ቀድመን እንትኑን እናስቀምጣለን ማለት ነው። ለምሳሌ ችግር ያልነውን ነገር ለችግሩ መፍትሄ እናስቀምጣለን ማለት ነው። ኦሬዲ ይሄ እንግዲህ ቢዝነሱ ሳይዘጋጅ በፕሮፖዛል በወረቀት ላይ ነው የሚሰራው ማለት ነው። ስለዚህ ይሄን እንድናውቅና እንድንረዳ ያደርገናል ማለት ነው። ሌላው ለመስሪያ የሚሆን በጀት ከየት ነው የምናገኘው? ወረት የምንለው ከየት ነው የምናገኘው? ምንጩ ከየት ነው? እኛ የተወሰነ ብር ሊኖረን ይችላል፣ ሰንበዲ ሊያበድረን ይችላል። ከመንግስት ወይም ከተቋማት ወይም ፋይናንሽል ኢንስቲትዩሽንስ ከሆነ ልናገኝ የምንፈልገው የምንችለው ያንን እንዴት አድርገን ልናገኝ እንችላለን? ባይዘዌ ቢዝነስ ፕሮፖዛል፣ ደረጃውን ጠብቆ የተሰራ ቢዝነስ ፕሮፖዛል ካለ አበዳሪ አካላት ያን ይመለከታሉ። አዋጭነቱን መጀመሪያ ገንዘባቸውን ከማበደራቸው ውጭ ያ ቢዝነስ ያዋጣል አያወጣው የሚለውን ነገር ድራፍቱን ከወሰዱ በኋላ በራሳቸው እንደገና ያስጠኑና ያን ብድር ይሰጣሉ ማለት ነው። ስለዚህ ይህን እድል እንድንጠቀም ያደርገናል ማለት ነው፣ ቢዝነስ ፕሮፖዛል መኖሩ ወይም ማዘጋጀታችን ማለት ነው። ሌላው ቅድመ ማስጠንቀቂያ ይሰጠናል። ከየት ወደ የት ይሄዳል ይህ ቢዝነስ፣ አዝማሚያው የት ነው? አዘይንዶፍ ዘዴ የትኛውም ቢዝነስ አትራፊ ሆኖ በገበያው ላይ ሰስቴን ማድረግ መቻል አለበት። አለስ ንድ አዘርዋይስ ፌሬሪቲ ያለ ማለት ነው። ፌሬሪቲንግ ኪሳራ ነው። ኪሳራ ካለ ደግሞ በጣም ብዙ ነገሮችን ዞብ ሊሄድ ስለሚችል ጥንቃቄና በጥንቃቄ የተሰራ ቢዝነስ ፕላን ያስፈልገናል ማለት ነው። በአጠቃላይ እንግዲህ የቢዝነስ ፕላን በምናዘጋጅ ሰዓት አጠቃላይ ትርፍና ኪሳራውን በስራው ላይ ያሉ ውጣውረዶችን ልንሰራባቸው የሚካተቱ ነገሮች በሙሉ አመላካች ሆነው ይቀመጣሉ ማለት ነው። አመላካች ሆነው ይቀመጣሉ። ስለዚህ ቢዝነሳችንን ይነስም ይብዛም፣ ትንሽም ይሁን ትልቅ የምንሰራው ቢዝነስ ከየት ወዴት ይሄዳል የሚለውን አመላካች ነገር ሆኖ ስለሚያገለግለን ቢዝነስ ፕላን ማዘጋጀት መዘንጋት የለብንም ማለት ነው። ስለ አንድ ቢዝነስ ስናስብ የመጀመሪያውና ዋነኛው ተግባራችን ሊሆን የሚችለው የተወሰነ ቢዝነስ ፕላን አዘጋጅቶ በሕሊናም በአስተሳሰብ ተዘጋጅቶ መግባትና ከዛ ቢዝነሱን መጠነኛ ስልጠና ወይንም ክህሎት በማዳበር ወይም ከሚመለከተው ልምድ ካላቸው ከባለሙ ሊሆን ይችላል ምክር በመውሰድ ማዘጋጀትና መዘጋጀትና ራስን ቀድሞ አዘጋጅቶ ወደ ስራው መግባት ተገቢ ነው የሚል ምክር አገልግሎት ነው የምሰጠው። እንግዲህ ቢዝነስ ፕሮፖዛል ቀደም ብዬ እንደዘረዘርኩት በብዛት ጠቀሜታ የጎላ ስለሆነ ሁላችንም ልናዘጋጀው ይገባል። የዛሬውን ዝግጅታችንን እንግዲህ ከማጠቃለሌ በፊት ተመልካቾቻችን፣ አድማጮቻችን ሼር ላይክ እና ሰብስክራይብ ታደርጉና ለሚ ለሚመለከተው ወይም ደግሞ ለሰፊው ማህበረሰብ ይደርስደን ስለሚያግዘን ከወዲሁ ትብብራችሁን በመጠየቅ የዛሬውን ዝግጅት እዚህ ላይ